ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እንዴት ብዬ እንደምነግራችሁ አላውቅም። አንድ እውነት ግን እነግራችኋለሁ። ይህንን እባካችሁ ሼር አርጋችሁ ለሩታ አድርሱልኝ። ሩታ ይጠቅማታል። የምሬ ነው ምላችሁ። የሄርሜላ ከባድ ሴራ አሁን ይዛ መታለች፣ እንደሰማነው ከሆነ ማለት ነው። ገባችሁ? ሩታና አብርሽ ትናንት በመገናኘታቸው ሄርሜላ በጣም ተበሳጭታለች። ተበሳጭታ ፌስቡኳ ላይ የሆነ ፎቶ ለጥፋ ነበር ማለት ነው ከዛ ልክ አስራ አምስት ደቂቃ ነው ሀያ ደቂቃ ከቆየ በኋላ አጠፋችሁ። ከአብርሽ ጋር ሆነው የነበረበት ፎቶ ማለት ነው መልሼ ስገባ አጥፍተዋለች። እና ለምንድን ነው ያንን አይታ እንድትናደድ ሩታ እንድትበሳጭ ምናምን ምናምን ነገር ለማድረግ ማለት ነው አብረው ሁለቱ ብቻ ያሉበት አብርሽና ሄርሜላ ብቻ ያሉበትን ፎቶ ለጠፈች። ለምንድን ነው ሩታ ስሜታዊ ሆና እንድትናደድ እንድትበሳጫጭ ምናምን ማለት ነው እና ምን ልላችሁ ፈልጌ ነው ሩታ ሕይወት ውስጥ መግባት የለብሽም የለብሽም። በቃ ሄደ። ቢያንስ የልጁ እናት ናት፣ ሊያያት ነው የሄደው። አንቺ ምን አንገበገበሽ? ለምንስ ሰዎች ጋር ተደውያልሽ? እኔ ብዙ መረጃ ነው የደረሰኝ። ምን አንገበገበሽ? ለምንስ እሱ ጋር ቪዲዮ እንዳየሽ? ትላንት ቪዲዮ እንደተለቀቀ ወደው አብርሽ ጋር ደውለሽ ምን ያስለቅስሻል? ሄርሜላ ተብዬ ምንድን ነው የሚያስለቅስሽ? እሱ እኮ ባልነቱ ለሩታ እንጂ ላንቺ አይደለም። አይደል እንዴ? ባልነቱ ለሩታ ነው። ወይስ የሆነ ሴራ ምናምን አሲረሽ ምናምን እሱን ለመጠበቅ ነው? ተነቅቶብሻል። ይህም ቪዲዮ ሁላችሁም ሼር ሼር አድርጋችሁ ለአብርሽ እንዲደርስ አድርጉልኝ ጋይስ፣ ለአብረሽም ለሩታም። ገባችሁ? እሷ አሁን ምንድን ነው እያደረገች ያለችው? እንደነገርኳችሁ ፌስቡክ ላይ ፎቶ ለጠፈች። አስር ደቂቃ አስራ አምስት ደቂቃ ቢሆን ነው እኔ እንጃ፣ አይዶን ነው እኔ ትምህርት ቤት ሂጅ እስከምመለስ ድረስ ጠፍቷል። ገብቼ ሳየው ማለት ነው ያለ ምንድን ነው ያደረገችው? ሩታ ሌላ ስሜት እንዲሰማት ሩታ እንድትከፋ ምናምን አይነት ነገር ማለት ሲጀምር፣ አንቺ አብርሽን ያሽው እስከ ዛሬ ራሱ ማለት ነው ይሁን ነገር አርገሽበት ነው እንጂ አብርሽ፣ እኔ እንጃ፣ በዚህ ደረጃ ሩታን ለመጉዳትም ሩታ እንዲከፋል ለማድረግም አይጓዝም በፍጹም። ይሁን ነገር መስተፋቅር አሰርተሽ ይሁን መተት አርገሽበት ይሁን ምን እናቃለን እኛ፣ በምን አፍዘሽ እንዳያሹ አናቅም። እንደገና ደግሞ እሷን ደህንነቷን የማየት ግዴታ አለበት። ገባሽ ሲሄድ ደግሞ በጣም ተከፍተሽ ደውለሽ፣ ቪዲዮ ከተለቀቀ ካየሽ በኋላ ደውለሽ ሄዳለሁ ያልከኝ እኮ እንደዚህ አይነት ቦታ ነበር፣ እንደዚህ አይነት ቦታ ሄድክ ብለሽ ስትረብሽ ያድርሽ አሉ። ስለዚህ እኔ እህቶቼ አንድ ነገር ልንገራችሁ፣ አብርሽና ሩታ ባልና ሚስት ናቸው። ህግ ላይ ምን ይላል መሰላችሁ? ፊርማ እንኳን ባይኖራችሁ ስድስት ወር አብሮ ከተኖረ ባልና ሚስትነት ይጸድቃል ኢትዮጵያ ውስጥ። የፈለገ ነገር ቢመጣ ማነው ባላችሁ ባትፈራረሙ ራሱ ስድስት ወር ከኖራችሁ፣ ሶስት ምስክር ካላችሁ ግቢ ውስጥ የኖራችሁበት ግቢ ውስጥ ወይም የምትኖሩበት አካባቢ እናንተ በባልና ሚስትነት የሚያቅ ሶስት ሰው ካለ ጽኑ ነው። በቃ ባልና ሚስት ናችሁ፣ ይጸናል፣ ፊርማ እንኳን ሳይኖር። እነሱ ደግሞ አብርሽና ሩታ ጥቁር አንበሳ አካባቢ፣ ምናልባት ኢሚግሬሽን ካወቃችሁት እናንተ ብዙ ጊዜ ወደ ውጭ ሀገር ወደ አረብ ሀገራት ምናምን ሲኬድ ካስታወሳችሁ፣ ኢሚግሬሽን አለ ከሱ ጀርባ ከጥቁር አንበሳ በታች አለ መዘጋጃ። እዛ ነው የተፈራረሙት፣ ሰምተናል እኛ ገና ሄዶ ሲፈራረሙ ሁሉ እናውቃለን። ኦኬ ማስረጃ አላት፣ ባሏ ነው። በዚህ ደረጃ ገና ፍቺ አልተወሰነ እና ሄደ አገኛት፣ ያለችበትን ነፍሰ ጡር ስለሆነች ያለችበትን ሁኔታ ለማየት ነው ሄደው፣ አንቺ ምን ሆነሽ ነው የሚያንገበግብሽ? ለምንድን ነው ፌስቡክ ላይ ፎቶ ለጥፈሽ ለምን አጠፋሹ? ሄርሜላ ፎቶ ለጥፈሽ ለምን አጠፋሹ ከአብርሽ ጋር የነበርሽበትን ፎቶ ለጥፈሽ አጠፋሹ። ለምን ለምን አጠፋሹ? የለጠፍሽው ለምንድን ነው ለተንኮል። አሁን ሩታ ያንን ፎቶ አይታ ለአብርሽ ያላት አመለካከት፣ ሁለቱ ደስተኛ ስለነበሩ ትናንትና አብርሽም መታረቅ ፈልጓል። ሩታን መታረቅ፣ ሁለቱ መታረቅ አለባቸው፣ መስማማት አለባቸው። እኔ እንዲጣሉ አልፈልግም። አብርሽ ብዙ ጥፋት አለበት። ጥፋቱን ያስተካክል ጥፋቱን ያስተካክል ይታረቁ፣ በፍቅር ህይወታቸውን ኑሯቸውን ይቀጥሉ ነው እንጂ የምለው። እኔ በፍጹም እንዲለያዩ አልፈልግም። አንቺ ግን ሴራ እያሴርሽ ነው ያለሹ። ማን ሄርሜላ ማለት ነው። ሄርሜላ ሴራ እያሴርሽ ነው። ስለ አንቺ እኮ እኛ ብዙ መረጃ ተሰጥቶናል። ባልሽን እንደፈታሽ ብዙ ነገር፣ አንድ ልጅ እንዳለሽ፣ የሆነ አካባቢ ላይ ቤት ፈርሶብሽ ወደ አዲስ አበባ እንደመጣሽ ብዙ መረጃ ደርሶናል፣ ሀቢቴ ኦኬ ስሙን መጥቀስ ለማይመለክ ስለማይገባኝ ነው። የሆነ አካባቢ ላይ ቤት ፈርሶብሽ፣ ህገወጥ ቤት ነበረሽ፣ ቆንጆ ቤት ነበረሽ። ስለፈረሰብሽ ወደ አዲስ አበባ መጣሽ። ኦኬ፣ ከሱ ጋር ተዋወቅሽ። አይኑ የቡታጀራ ልጅ ነሽ። ግን አሁን የሰው ህይወት ብጥብጥ ብጥብጥ ርብሽ ብሽብሽ ከምታረጊ የራስሽን ህይወት ኑሪ። ከአብርሽ ጋር ያሉሽን ፎቶዎች አትለጣጥፊ፣ ኦኬ በየፌስቡኩ ምናምን እሷ እንድታይ ነው የለጥፍሽው። እሷ ቲክቶክ ከፍታለች እኮ ኦረዲ። ቲክቶክ ላይ ለምን አለጥፍሽውም? ሩታ እኮ ቲክቶክ ላይ ከፍታለች፣ አላወቅሽም? እንዲህ አስገባናት እኮ ሼር አርገን፣ ሼር አርገን አስር ሺህ ገብታለች፣ ሼር አርገን እንኳን። በሶስት ስልክ ነው ፎሎ ያደረግኳትኝ። አይኖ በሶስት ስልክ ፎሎ ባረጋል፣ ለእሷ ምንም አይጠቅማትም፣ ግን ፎሎ አርጌላታለሁኝ በሶስት ስልክ ኦኬ። ለምን ቲክቶክ ላይ ያለጠፍሽውም ፎቶ? ምንም ብታመጪ፣ ምንም ብታረጊ እነሱ መታረግ ካለባቸው ይታረቃሉ ግን የሚታረቁት አብርሽ ጥፋቱን ይሄ ሴት ስር የሚሄደውን ነገር ቀንሶ ጥፋቱን አምኖ ሩታን ከባድ የሆነ ካሳ ክሷት መታረቅ አለባቸው። አንቺን የዛኔ አንቺን በቃ ምን እንደምትወኝ ምን ውስጥ እንደምትገቢ ማየት እንፈልጋለን። በጣም ነው የገረመኝ እውነት። ፌስቡክ ላይ ፎቶ ለጥፋ ለ15 ደቂቃ አስቆይታ 1520 ቢሆን ሁኔት ትምህርት ቤት መኪና እየነዳውኝ እየኩኝ ነበረ ከዛ መኪና ሲግና ላይ ስቆም እስኪ ምንድነው ብዬ ከፍቼ ሳይ ፎቶ ለጥፋለች ፌስቡክ። ዝም ብዬ ስገባ ማለት ነው ጉርሻ ምን ፖስቷል ብዬ ስገባ የእሷ መጣልኝ ማለት ነው። ከዛ ቤት ተመልሼ ልጆች መኪና ላይ እንትን ይዤ ልጆች ድሮፕ አርጌ ቤት ገብቼ ስከፍት ስልኬ ላይ የለም አጥፍተዋለች ከፌስቡኳ ላይ። እና እንደዚህ አይነት ተንኮሎችን አቁሚ። ይሄ ሴራሽ ገብቶኛል ሩታ። የሆነ ስሜት እንዲሰማት እንድትበሳጭ እያረግሽ ነው። ምን አይነቷ ናት? እኔ እውነት እሄ በጣም ነው የምበሳጨው እንደዚህ አይነት ሴት።